ሰኔ 15 በዚህች ቀን የሰማይ ጭፍራ የተባለ ቅዱስ ሚናስ ቤተክርስቲያኑ መርዩጥ በተባለ ሀገር የከበረችበት ነው። የዚህም ቅዱስ አባቱ አናቄዎስ ከሚባል ሀገር ነው። ስሙም አዶክሲዮስ ነው። እርሱም ሀገረ ገዥነት ተሾሞ ሳለ ወንድሙ ቀንቶበት በንጉሱ ዘንድ ነገር ሰራበት። ንጉሱም ወደ አፍራቂያ ሀገር ሰደደውና በዚያም ሀገረ ገዢ አድርጎ የሀገሩ ሰዎች ሙሉ ደስ አላቸው። እርሱም ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና፣ እናቱም ልጅ አልነበራትም። በአንዲት ዕለት ወደ መቤታችን ቅድስት ድንግል ማርያም ቤተክርስቲያን በባሏ ቀን ገብታ የክርስቲያንን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በመቤታችንም በቅድስት ድንግል ማርያም ስዕል ፊት እያለቀሰች ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላት ለመነቻት። በዚያን ጊዜ ከመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አለ። ከጥቂት ቀኖችም በኋላ እግዚአብሔር ይህንን የተባረከና የከበረ ልጅን ሰጣት። የመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብላ ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። አሥራ ሁለት ዓመትም ሲሆነው በመልካም ሽንግልና አባቱ አረፈ። እርሱም በኋላ በሶስተኛ ዓመት እናቷ አረፈች። ቅዱስ ሚናስን ብቻውን ቀረ። መኳንንቱም አባቱን አብዝተው ከመወደዳቸው የተነሳ ሚናስን በአባቱ ፋንታ ምስፍና ሾሙት። እርሱም የክርስቶስን አምልኮት አልተወ። ዲዮቅልጥያኖስን በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያን ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጃቸው አየ። ስለ ክርስቶስም ስም በመከራ የደከመ ይህንን አክሊል ይቀበላል የሚል ቀለን ሰማ። በዚያን ጊዜም ወደ ከተማ ተመለሰና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት፤ በየወገኑ የከበረ እንደሆነ እነርሱ ያውቁ ነበርና መኮንኑም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩ ታዘዘ። ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በሰማዕትነት ሞቱ። የቅዱስ ሚናስንም ሥጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አልለከውም። ምዕመናን ሰዎችም የቅዱስ ሚናስን ሥጋ ወስደው በአማሩ ልብሶች ገነዙት። የስደቱ ወራትም እስኪፈጸም በአማረ ቦታ ውስጥ አኖሩት። በዚያን ወራት የመሪውጥ አገር ሰዎች ከአምስቱ አገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስንም ስጋ ረዳት የሆናቸው ዘንድ በመንገድም እንዲጠብቃቸው ከእርሳቸው ጋር ወሰዱት። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ኬሲ፣ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ስጋ አንገታቸውን ዘረጉ። ከቅዱስ ሚናስም ስጋ እሳት ወጣ፣ እነዚያን አራዊት አቃጠለቻቸው። ሰዎቹ አይቶ አደነቁ፣ ደስታም አደረጉ፣ ፈርተውም ነበርና። ወደ እስክንድርያ ሀገር ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስን ስጋ ከሳቸው ጋር ሊወስዱት ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ግመል ጫኑት፣ እርሱ መነሳትን እምቢ አለ። አብዝተውም ደበደቡት፣ ግመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም ማዘጋጅቶ በዚያ ያቀበሩት። ጌታችንም በበግ እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ጌታችንም ሊገልጦ በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ስጋ ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበረ። ከዚያም ወራት በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓዷ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያው ውሃን በታጠቡ ጊዜ ሁሉም ዳኑ። ከዚህ በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸው ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱም ግን አላወቁም። በዚያው ውሃና በአፈሩ በሽተኞች እንደሚያድን የዚያ በግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሱም የቁስል ደዌ የታመመ ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹ እንዳዳናቸው አዳናት። እርሷን በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልሙ ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጩ ዘንድ እግዚአብሔር አዞሻል አላት። ከእንቅልፏን በነቃሽ ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣችሁ በዚያም ውብ የሆነች ቤተክርስቲያን አሰራችለት። ንጉሡም በዚያ ቦታ ከተማ እንዲሰሩ መኳንንቱንና ሹሞቹን አዘዛቸው። ታላቅ ከተማም ተሰራች፣ ስሟም መሪውጥ ተባለች። እግዚአብሔርም ከቅዱስ ሚናስ ጋር ቁጥር የሌላቸው ድንቆችንና ታምራትን ገለጠ። ሊቀጳጳሳቱም ከኤጲስቆጶሳቱ ጋር መጥቶ ቤተ ክርስቲያናቱን በዛሬው ዕለት አከበራት። በዚያችን ቦታ የሚሰሩ ድንቆችና የታምራቶች ወሬ በቦታ ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሚና ጸሎት ይማረን በረከቱም ከኛ ጋር ትኖር ዘንድ ለዘላለሙ አሜን።